የዚህ ዓለም ጥበብ በሚመስል በደከመ የስጋ ምልልስ ውስጥ ላሉ ለወደቁ ለሳቱ ለደከሙ ክርስቲያኖች ጥሪ ያለ መጀመሪያም፣ ጌታ ኢየሱስ ክርስቶስ ሲጠራን ይጠራን ከዓለም ነው። ማንም ከከበረ ስፍራ ወይንም ለእግዚአብሔር መንግስት ይመጠናል ከሚባል ስፍራ የተጠራ ሰው የለም። ሁሉም ሰው የተጠራው ከአመፁ ከክፋቱ የቁጣ ልጅ ከመሆን የተጠራ ነው። ያንን መታገስና መሸከም የሚችል ጌታ ድካማችንን መሸከም አይችልም ይችላል ስለዚህ ምንም ምርጫ የለንም ሸሽተን እኳ አናመልጥ ከጥፋት ስለዚህ ወደ ኢየሱስ መመለስ ነው ወደ ቤተ ክርስቲያን መመለስ ነው ወደ ወንጌል መመለስ ነው መጽሐፍ ሲናገር ጴጥሮስ በዛ ሁሉ ድካም ውስጥ ሲያልፍ ስምኦን አለው ኢየሱስ አቤት አለው ሰይጣን እንደ ስንዴ ሊያበጥርህ መጣ አለው እኔ ግን ማለድኩልህ አለው እና እንደ ኢየሱስ የሚሸከመን አሳልፈው የማይሰጥ ኢየሱስ ነው ከእጁ ሮጠን ማምለጥ የለብንም። አሳልፈን ሰው የፈለገው ሊለን ይችላል። ማንም ሰው ተነስቶ የፈለገው ሊል ይችላል። ማንም የፈለገውን ቢል አይሞትልኝ ብለን የሞተልኝ ኢየሱስ ነው። ከኢየሱስ በላይ የሚወደኝ የለም። የፈለገ ብደክም እጁ ላይ ነው መድከም ያለብ ያነሳኛል። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስ ጧፍ አያጠፋም። መልሶ ያነሳናል እንደገና ይጠግነናል እንደገና ያቆመናል። ነገ ለብዙ በእኛ አይነት ህይወት ውስጥ ላሉ ሰዎች መዳን ምክንያት ያደርገናል። ስለዚህ በእንደዚህ አይነት ነገር ውስጥ ያሉ የተለያየ ቦታ ያሉ ሰዎች ይህንን መልእክት የሚሰሙ በጣም ፈጥ ነው። ሰው እንዴት ከኢየሱስ ወደ አለም ይሄዳል? ሰው እንዴት ከህይወት ወደ ሞት ይሸሻል? ወደ ሰይጣን እንዴት ይሄዳል? እሱ እኮ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የመጣው ተብሏል። ወደ ገዳዩ እንዴት ሰው ይሸሻል? ህይወት ሰጪው የሞተለት ኢየሱስ እወድ እወዳለሁ አይደለም ያለኝ ሞቶ ልኝ ነው ህይወት የሰጠኝ ይሸከመኛል ኢየሱስ። ስለዚህ እንዲመለሱ ወደ ቤተ ክርስቲያን እንዲመጡ፣ ወደ ቀደመው ህይወታቸው እንዲመጡ፣ ከክርስቶስ ጋር ያላቸውን ፍቅር እንዲያድሱ በእውነት ጥሪ ላደርግ እፈልጋለሁ። እኛም የምናመልክበት ቤተ ክርስቲያን በጣም ብዙ በጣም ብዙ የሚመለሱ ሰዎች አሉ። በጣም ብዙ ከአዳዲስ ሰዎች እኩል የምንጠራው እኛ ይህንን ጥሪ ነው እናስተምራለን። ከዛ በኋላ ይተከላሉ። ከዛ ያንን ህይወት እንደውም ለመበቀል እንደውም እንደገና በእግዚአብሔር ጸጋ ይነሳሉ። ስለዚህ ወደ ቤተ ክርስቲያን እንዲመለሱ ወደ ጌታ ወደ ኢየሱስ ክርስቶስ ፊታቸውን እንዲያዞሩ በጌታ ፍቅር ጠይቃቸዋለሁ።